ምንድን ነው ወሬ የምታቀባብል፣ ላሌ ለምንድን ነው የነገርካት? እንዳት ነግራት ብያ አለበር የነገርኩ። እርሱ ለዚህ ነው ውልሽ ጥፊሽን በጥፍ መልሽ። ዲ ሳልጠፈጥፍሽ ቀጥለሽ ከዚህ ቦታ ምን እኔ የስጠኝ ፋራ ነው መስልሽ? ቆይ ግን ለምንድን ነው አደል የምቀኛ ምትልባ? ቆይ እኔነኝ አንቺ ነሽ ምቀኘውን ንበር። ወይ ልጅቷ ምን ታርጊናት? እንዴት ንማገር? አንቺ በዙ ቀጠልሽ። ትንሽ ቆይታኝ? አንተም ወንድሜ ስለ አንተ የሚመለከተኛ ማለት ሻ አይቀር። እሱማ ግድ ነው። አንተ የሚያደግ ዘመድ ስለሆንክ ለእኔ ዘመዴ ነው። የብርና ሞት ነው። ሰሚኛል። እሺ፣ አንቺ ሴራ መቼም ቢሆን አልታዘዝሽ፣ ምሽ ማን ስለሆንሽ ነው? አንቺ አንቺ ፍቅር ምን እሱ ነው፣ አትወጂ። ስማ፣ አበባ ነው። አመሰግናለሁ ግን ከዚህ በኋላ እንደዚህ ነገር ይዘሽ እንዳትመጣ። ስልጣት ዴቭን አስቆጣው። እንዴት አበባ ትቀባያለሽ? አበባ መቀበል እኮ ትርጉም አለው። አደይ ምን እያደረግሽ ነው ሲል ለአደይ ጠይቃት? እሱም እንዳንተ ይወደኛል፣ ሰጠኝ የተቀበልኩት። ምን አድርጊ ነው የምትለኝ? ሰጠኝ አበባውን ጥለው ወደ ቤት ገብታለች። ፍቅር ተንኮለኛዋ የአደይን አባት ስልክ ቁጥር እፈልጋ ለደመቀ ተነግረዋለች። ደምቀ ደግሞ ለአደይ ይነግሯታል። እና አንተስ ምን አልካት? ምን አስባ ነው ደግሞ የአባቴን ስልክ ቁጥር እየፈለገችው አደራ ምንም ነገር ብትለህ እንዳትሰጣ። ተሰተ ለደመቀ ነገረችው። ደመቀ እኔ ሞኝነኝ ወይ የአባትሽን ስልቅ አሳልፌ ለእሷ ለፍቅር የምሰጣት ብሎ ለአደይ መለሰላት። ላይ ምን አስበሽ ነው? ምንስ በደልኩሽ? ምን አድርጌሽ ነው ደግሞ ለምንድነው የአባቴ ስልክ ቁጥር የፈለግሽው? መስተን ለፍቅር ጠየቀቻት። ማነው እየነገረች እኔ አልፈለኩም? መስተን ካደቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በእያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 67 ተለቀቀ። በዛሬው ክፍል ላይ ለምለምና አደይ ወደቤት ወደ ቤት መመለስ ፈልገው ወደ ላይ ወክ ያደረጉ ወደ ቤት ቶሎ መሄድ እንዳለባት እና ታለምም ወደ እናቷ ጋር እንደተመለሰች ከዚያ ጊዜ ጀምራ አደይንም እየተቆጣጠረቻት እንደሆነ ለለምለም ተነግራታለች። ንጉሱና ደመቀ መንገድ ላይ የተቀምጠው ነበረ። አደይን ሲያይዋት ደስ ይለዋት። ንጉሱ እባክህ ተረጋጋ፣ ምን እየሆንክ ነው? ወንድ ልጅ አይደለም ወይ? ለምንኮራ አጥለም የምን መንፈስፋስ ነው ብሎ ደመቅ ለንጉሱ ይነግረዋል። አበባ ገዝቼ ለእሷ መስጠት አለብኝ ሲል ለደመቀ ነግሮታል። ገንዘብ ሰምረው ከደመቀ ገንዘብ ተቀብሎ ለአደይ አበባ ገዝቶ አዘጋጅቶ ይኸው አበባው ያምራሉ፣ ተመልከት ብሎ ለደመቀ ሲያሳየው ለምን ቀለበትስ አትገዛላትም? አንተሌ ምን መሆን ነው ሲል ለንጉሱ ነግሮታል። ወደ ቤት እንደሄደችም ፍቅርን እስል ጠይቃት ፍቅር እኔ በጭራሽ፣ አንቺ ሰራተኛ አይደለሽም ወይ ደግሞስ እንደዚህ እኔ አላደረግኩም ስትል አመነጫጋት አለ ዴቭ ቤት አጧት። አደይ የት ሄዳ ነው እያለ ዴቭ ሲጠይቃት፣ እኔ አላየውም፣ እዛው ኪንጎ ጋር ሄዳ ይሆናል፣ የእሱ ፍቅር ይሆናል እሱ ጋር ያስኬዳል። ከገጠር ከተመለሰች በኋላ ኪንጎ ኪንጎ እያለች ነው ስትልም ለዴቭ ትነግረዋለች። በጭራሽ ይሄ የአንቺ ስራ ነው፣ በባለፈው አንቺና ቤዛ እንደዚያ አድርጋቸው ይመስላችኋል እንዳባረራችኋት፣ ሁሉንም ነገር ሰምቻለሁ፣ አውቃለሁ። አሁንም እንደዚያ የምትነግረኝን ነገር ዝም ብዬ የምሰማ ምን አደረግሽ ወይ ሲል ለፍቅር ተንኮለኛዋ መልሶላታል። ምናልባት ለምለም ጋር ሄዳ ይሆናል እንጂ አደይ በፍጹም እንደዚህ አታደርግም ብሎ ለሷ ይነግሯታል። እኔ እንደሆንኩ እውነቱን ነው እየነገርኩ ማመን ያለማመን ያንተ ስራ ነው ስትል ለሱ ትነግረዋለች። ያች ደግሞ ሊዲያ ተንኮለኛ ደግሞ ክላሷ እየጨፈረች ነበር እና ወደ ክላስ ገብቶ ያላት ምንድን ነው አደይ ናይ የተሻታለ ብሎ ሲነግራት፣ እኔ የአደይ ጠባቂ ነኝ ወይ አላየሁም ስትል ለዴቭ ተነግረዋለች። ካላየሽ አላየሁ ነው ማለት ያለብሽም ብሎ ለሱ መልስላታል። ምን ሆነ ነው አንተ ና ከኒ ጋር እንጨፍርም መስትለው እሱ መጨፈር አልፈለግም የጭንቀት መፍትሄው ነገር ነው ያለ ሽማን ነው ብሎ ለሊዱ መልስ ወላታ። ቆይ አንተ ለምንድ ነው እኔን መቼም በዚህ መልክ መች ፈልገኝ ታቃለ አሁን እሷ እቤት ስታጣት እሷን ፈለግህም መስተል ለእሱ ትመልስለታል። አባቢ እኮ እቤትም የትም ስጠፋ የሚፈልገኝ የቤቱ ድምቀትም እንደሆኑ የሚነግረኝ አባዬ ነበረ ስትለም ለደንብ ትነግረዋለች። ያንችማ አለ ግን እዚ ቤት ደግሞ እሷ ከሌለች አደ ከሌለች ቤቱ ቤት አይመስልም ይደብራል ሲለም ለልዱ መልሶ ይዞላታል ሁለታቸውም ለየብቻቸው ቦታ አላቸው ብሎ ለእህቱ ይነግራታል። ያቺ ፍቅር ተንኮለኛ ተቀምጣ ነግሯን እያሰላሰለች እ አደይ እና ለምለም በጣም ተናደው ደመቅና ንጉዞ እንደነገሯቸው ለምንድን ነው ስልክ ቁጥሬን የአባቴን የፈለግሸው? እነሱ

ተነግራታለች የራሷ አሮባት የሰው ታማ ስላለች አሉ እያለች በእሷ ላይ ተታረተባታለች ታስተነግጋታለች። ዴቭ በድንገት ወደ እነሱ ጋር ሲገባ ፍቅድ ተንኮለኛዋ ትነሳለች አደይ በጣም ደንግጣለች ስታይ እሷ እሱ መተሻሉ የት ሄደሽ ነው ብሎ እሷ ጠይቃት። ልዱ አንቺ የት ሄደሽ ነው? እረ አደይ ወንድ የሚበዝ መልክ የምታሳስሉ መስተን ለአደይ ነግራት ላይ ፍቅር ብድግ ብላ አትሄዳ ላይ ዴቭም ሶፈሮ ሲቀመጥ ልዱ ስትቀመጥ አደይ ምትናደድና ወደ ኪችን ትገባ ላይ ለምለምን እዛ አሄጂ ኪችን እኔ አናግራታለሁ መስተን ነግራት ነበረ ኪችን እንደሆኑ ሁለቱም ቀጥታ ልዱ ትመጣና ለምንድን ነው ለምለም ስቤት እንድትገባ ያደረግሽው ለምን በሩን ከፈትሽ ብላ ትጮባታለኝ አደለ አደይ እኔ ምን መብታለኝና ነው እንደዛ የማደርገው ለምንድን ነው አንቺ እንደዚህ አተሳሰብ የምታስበው ምን አድርጋሻለኝ መስተ ሰተማል ስላተኔ እዛ ቤት ስሄድ ከኤላና ለምለም ያባረሩኛል እዛ ቤት እንድቀመጥ አይፈልጉም መስተ ለስዋት ነግራት አለኝ ከወጣሁም የምወጣው ፍቅር ውጭ ስትለይ ነው ቤቱ የፍቅር ነው መስተ ለሊዱ መልሳላት አለኝ እጇን ጥምዝዝ ስታደርጋት ዴቭ እየገባና ምን እየተፈጠረ ነው? ምን ሆናችሁ ነው ብሎ እሴ ጠይቅ። እዚ ጋር እንግዲህ ሁለቱ እየተጨቃጨቁ ዴፍ እይገባል። ውሸቷን እዚ ጋር ያላለችውን እንግዲህ ስትናገርም እሷን ይዘህልኝ ውጣ ብላ ለምለም ለዴፍ ተነግሯል። ሂዱንም ረፊ ነኝ ብሎ እህቱን ይዞ ወደ ክላስ እይገባ ና ለምንድነው እንደዚህ የምታደርገው? ረፊ አንቺ ሄድሽ እንጂ በማለት ወደ ቤቷ አንቺ ነች እንጂ የልጁ እሷን መጣች ብሸሞ ብሎ እህቱን ይቆጣታል። ለፍቅር ነግራትና እሷ ከዚ ቤት እንድታባረርልኝ አድርጋለሁም ከቻላችሁ ሁለቱንም አባሩልኝ የተላለች መጀመሪያ ለምለምን ተንኮለኛ ፍቅር ወደ እሷ ጋር እትገባና እንዴት ነው ብላ ስትጠይቃት ከዚ ቤት አባሪልኝ ለምለምን። ቤቱ ያንቺ አደለም ወይም መሰጠን ተነግራታልም መጀመሪያ እሷን አባሪያ ተስትራት እሷን ብቻ ሳይሆን ሁለቱንም ከዚ ቤት ውልቅ አድርጌ አባ ያባርራቸዋሉ ትላት አለኝ። አደይም ለምን ታባር ያታለሽ ማን ምግብ አብስሎ ሊሰጠን ነው መስጠን ለፍቅር መልሳላት አለኝ። ፍቅር ከዚህ ቤት ሰላም ላይ የማገኘው ሁለቱንም ሳባረራቸው ነው። የኔ የምላቸውን ነገሮች በሙሉ ተነጠቅያለው መስጠን ለሷት ነግራት አለ ምግብ አብስሎ ሊሰጠን ነው መሰጠን ለፍቅር መልሳላት አለኝ ፍቅር ከዚህ ቤት ሰላም እኔ የማገኘው ሁለቱንም ሳባረራቸው ነው። የኔ የምላቸውን ነገሮች በሙሉ ተነጠቅያለሁ። መሰጠን ለእሷ ትነግራታለች አለኝ አደ እማ ወንድሜን እንድትወስድብኝ አልፈልግም ብላ በጣም ትነግራታለች ለፍቅር። በዛ ምክንያት ለምለምን ብቻ እንድታባረርላት ነበር የፈለገችው ከወንድሜ ጋርም ከቀ ና በፍቅር አስተሳሰብ ወንድሜ ጋርም ከአሰበች ወንድሜን በጭራሽ እሷ ልትወስደው አትችልም ብላ ለፍቅር ትነግራታለች። ዴቭም ፍቅርን አስጠንቅቋታል። እንዴት ነው እንደዛ አንቺ የምታደርገው? የሌላ ሰው አስተሳሰብ ወይንም ሌላ ሰው የሚናገር ነው አሁን እየተናገርሽ ያለሽው። በእሷ ላይ ያለሽን ጥላቻ እና ስለ ሌላ ሰው እያወራሽ ነው የሚመስለው። በጭራሽ እሷ በአንቺ ላይ ምንም መጥፎና የአንቺ የሆነ ነገር አልወሰድም ሄደች ብሽም እያለ ለፍቅርም ቢያስጠነቅቃት፣ እሷ ከመንጨርጨር አላረፈችም። ሰራተኛ መሆናችሁን ረሳችሁት ወይ በእስ ቤት መጥታችሁ እንደልባችሁ የምትሆኑት እያለች ሁለቱንም ስትነግራት፣ አንቺ ሰራተኛ ሆነሽ የኤላ ጥገኛ ነሽ ብላ ለለምለም ስትነግራት፣ ለምለም ደግሞ እኔ ጥገኛ አይደለሁም ከዚህ ሰፈር የተሻሉ ቤተሰቦች የኔ እንደሆኑ እንዳያትረሹ እኔ ደግሞ የኤላን ጥገኛ አይደለሁም ከአንቺ እሻላለሁ በላቤጠ ሰይጣን ሰርቼ የማድር ሴት ነኝ ስትል ለምለም ለፍቅር እነግራታለሁ። ዴቭም በጣም ተናዶ አሁንም ስለ አደይ ሲላት አደይ ምንም ጥሩ ምላሽ ነገር አትመልሰውም። ሁለቱም እየተጨቃጨቁ ድንገት ለምለም ስትገባ በር ቆርቁሮ አደይ ንጥሩልኝ እላት። አደይ ስትወጣ የደመቀ ጓደኛ ደመቀ አልሄድም ስላለው ንጉሱ ያንን አበባ ይዞ ለአደይ እንዲሰጣት በሩን ሲቆረኩር ዴቭና ለምለም እየተመካከሩ ነበር። ምን ማድረግ እንዳለብኝ አላውቅም እኔ ፍቅሬ ልትቀበለኝ አልቻለችም እኔ ደግሞ በጣም ነው የምወዳትም እያለ ለለምለም ይነግራታል። ሁለቱ ለምን እሷን ቃሉን ለምን እንዳልተቀበለችው ከጎን ያቺ ተንኮለኛዋ ልጅም የምወደውን ሰው አንቺ ተጠግተሻልና የአንቺ ሊሆን አይችልም የኔ ነው ከሱ ራቅ እያለች ስለምታስጠነቀቃት ስለምታስጠነቅቃት ነው። ከዴቭ ጋር ያን ያህል በቃሉ መቀበል እያቃታት፣ በመጨረሻ ግን ከሱ ራቂ ስትላት ይህንን እንዳታስበው መቸው ያደርገው አልችልም ብላ ለፍቅር ተንኮለኛ መልስ አላታለን። ሁለቱ ሲጫቃጨቁ ለምለም ልታደርጊያት ነው ብላ ፍቅርን ስትወጣ ተገላገለች። በኋላ በር ላይ ንጉሶ ይጠራሻል ብላት አደይ ትሄዳል። አደይ ስትሄድ ያንን አበባ ይዞ በር ላይ ቆሞ ያንን አበባ ለሱ አሰቷታል። ዴቭ አይቶ በጣም ተናዶ ህዝቶበት ለምን እንደዚ ታደርጊያለች ብሎ ለአደይ ሲነግራል እሱም እንዳንተ ይወደኛል ያፈቅረኛል ሰጠኝ ታደርግ ያለች ብሎ ለአደይ ሲነግራል እሱም እንዳንተ ይወደኛል ያፈቅረኛል ሰጠኝ የተቀበልኩት ምን ላደርግ ምንሆኔ ምን ሆኔ እያላችሁ ነው የምታስጨንቁኝ እያለች ለዴቭ ትነግረዋለች አበባውንም አጠገቡ ወርውራለት ወደ ክላስ ትገባለች በጣም እትናደዳል ያንን አበባም ዴቭም ይዞ ወደ ንጉሱ ጋር ሄዶ ንጉሱን ደብድ ቦታ ለምንምም ለምንድን ነበረ የፈለገች ንጉሱ ስጠኝ ለአደይ ነግራታለች አበባ ሰጠኝ የተቀበልኩት ግን ዴቭ ደስ ስላላለው በቪዲዮው ጥያቄ መጣሁም ብላ ለሷ እነግራለች። ያቺ ተንኮለኛ ፍቅር ተብዬዋ አሁንም አደይን እንደምታሰቃያትና አንተን ደግሞ እሷ ስለምትወደነው ነው። አንተ ብቻ በንጹህ ፍቅር ጠብቃት። አንድ ቀን እውነት ይሆናል እተቀበልሃለች እያለች እሱ ተስፋ ሲቆርጥ፣ እሷ ደግሞ እያበረታታችሁ ትገኛለች። አደይ ካለችበት የስራ ውጥረት እንዲሁም ደግሞ ያቺ ተንኮለኛ ልጅ እያሰቃየቻት ስለሆነ ዴቭ ደግሞ በምንም መከራና ስቃይ ውስጥ ብትሆኒ አንቺ ለእኔ ፍቅሬን እስከምትቀበይኝ ድረስ እጠብቅሻለሁኝ ከጎንሽ ነኝ ብሎም ለአደይ ነግሯት ነበር። በመጨረሻም ለምለም እውነቱን እንግዲህ እሱም እያውቃል እሷም ለምን እምቢ እንዳለችና እንደምታገስም እንደነገረችው ለምለም እነግረዋለች ማለት ነው። ዴቭ እንግዲህ አሁንም ተስፋል ነው። አዴ በመጨረሻ የዴቭ ነው የምትሆነው። ከዛ ቤት ወጥተው በራሳቸው ቤት እይኖራሉ ማለት ነው። ያቺ ተንኮለኛ ፍቅር ተ መጨረሻ ዴቭም ወደ ንጉሱ ጋር ሄዶ እንዴት ነው ድፍረትህ ለመወዳትና ለማፈቅራት ልጅ እቤቴ ድረስ መጥተህ አበባ የምትሰጣት? ብሎ እሱን ደብድቦታል። አበባውን ስትቀበልም አበባ መቀበል እኮ ትርጉም አለው፣ እንዴት ዝም ብለሽ ትቀበ ያለሽም? ብሎ ያአዴ ነግሯት ነበር። አዴ ደግሞ እሱም እንዳንተ ይወደኛል ሰጠኝ፣ ተቀበልኩት፣ እሺ ምን ላድርግ? ለምንድነው በዚህ መልክ የምታሰቃዩኝ? ብላል እሰው አጠገቡ አበባውን ወር እየሸሸችኝ ነው። እኔ ሸሸሻት ደግሞ እሷ እየተጠጋችኝ ነው። ፍቅሬ ልትቀበለኝ አልቻለችም ብሎ ለለምለም ነግሯታል። ለምለም ሁሉንም ነገር በግልጽ ለሱ ነግሯል። አንተ በእውነትና በቀጥታ በቀጥተኛ መንገድ ብቻ ጠብቃ ትመጣለች ማለት ተስፋ ሰጥተዋለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ